አለርም እየጮዋ ነው ብዬ ዝም ላለሁ ግን እንትን አለርም አልጠቀምም። በዛ ላይ ደግሞ ወንበር ላይ ወጥቼ ነው ያለሁት እሪፎን ሰክቼ ጆሮ ላይ መዝሙር እየሰማው። ሰዎቹ ሁሉም ማለት ነው የዚህ ቀን ይተኛሉ። ተኝቶ ነበረ ለማል ልናገር እሺ እግዚአብሔርን፣ በጣም ተነገጥኩ። ማንም ቤት ውስጥ የለም ብቻዬን እየሰራው ነበረ። ወንበር ላይ ወጥቼ እንትን ክጅን እየወለወልኩ ነበረ። እንትን ኮኖ ማያ ይሄ እኮ ስንመጣው እንትን ሲሆን ማሬ እኮነ የመጀመሪያ ነው። እኔ አላቅም ሲጀመር እዚ ዝናብ እንደዚ ዝናብ ምናምን ሲመጣ አሁን እዚ ዱባይ ያለ ዝናብ ምናምን ከባድ ዝናብ ሲመጣ አይላርም ይሞላሉ። ከባድ ዝናብ ሲቀርብ ሲመጣ ሲመጣ ስል አይላርም ይሞላል። ይጮሀል። ስልክሽ ስልክሽ ነው የምመጣው እኮ ስልኬ ላይ ነው። ልክ እንዳለርም ማለት ነው። ሁለት ጊዜ ጮኸ ማለት ነው። ሁለተኛ ላይ አልደነገጥልኝም። መጀመሪያ አልኩኝ ተነገጥኩ። አዎ፣ እንዴት እንዴት አናደርጉ ክያ እግዚአብሔርን እኔ፣ ማለት ነው ቤት ውስጥ እራሱ ብቻዬን መቀመጥ በጣም ነው የሚፈራው። ብቻሽን ነበረሽ? ማንም የለም። ሁሉም ሰው ተኝቷል። እዚህ ቤት ቀን ነው የሚተኙት ማታ አይተኙም። እኔ ታች ብቻዬን ኪችን ውስጥ እየሰራው ነበረ ሲጀመር ሰው ከጠገቤ በጣም ነው የምፈረው ከወንበሩ እኔ ትንሽ ነው

ከዚህ በኋላ ቴጅን እንዴት እንደሚጠሩ ልንገራል። ሰባሰባት ብላችሁ ጥሏት። ሰባሰባት ሲኛን ለምን ሲሞ እንደዛ ማለት እንደዛ ነው። እንደዛ ብላችሁ ጥሩ። ለምን ነው የሆነ እኔ ጥሩ አልኩ? ታዲያ ጥሩ እና መጥፎ ነገር ቢሆን እግዚአብሔርን ሰባ ሰባት ምንድን ነው? መጥፎ ነው እንዴ? አሁን አልወረደም። ሀቢብቲ አንቺ ወታ ምንም ነገር የለም። ነው ስምንት ኦኬ፣ ሰባሰባት ደግሞ ምን እንደሆነ ይገባሻል። ሰባሰባት ድርቃት ማለት ነው የራዛበይታ አይደለም። የሆነ ነገር አለ እኔ እና እሷ የምናውቀው ነገር ምናቀው ይሄ ነው ሰባሰባት ናት፣ ሰባሰባት ናት። እኔ አሁን በሄደችበት ቦታ ኮሜንት ላይ ሁሉም ቦታ ላይ አሁን እንደዛ ብዬ ነው የምጠሮቸው። የትንቤት ብትገቢ ሰባሰባት ነው የምልሽ

ወይኔ እኔ ለመታት እንኳን ከእኛ ሀገር ለአንድ ሰው ዩቲዩብ የሚሰራ ሰው ኖሮ እንደዚህ ፍራንክ ምናምን ቢያደርጉ፣ አዎ እመጣለሁ፣ በየትም ደርሼ። ውሸት እንደሆነ ማለት ነው፣ ሆ ውሸት ነው። ግን ቢሆንም ያውም አንዳንድ አንቺ ላይ ቆልፍች የሚቆልፋን ገባች። እኔ ትራስን ትራስን እዚህ ጋር ከክያ ቁጭ ብለሽ ነው ቅድም ጆሬን ልትቀጅ የቀረብሽው ክያ ጦስ እና

እንዴት እንደናደደችኝ። አንዴ ፉልፉል ታወራለች። እኔም እኮ አውቃለሁ ውሸት እንደሆነ እኮ እኔም አውቃለሁ። ግን ደግሞ አንቺ አልገባሽም። ቆይ ልንገርሽ። አንዴ ፉልፉል ታወራለች። ከዛ እህትሽ ታወራለች። ቲጂ ማለት ነው አንደኛዋ። ከዛ ድጋሜ ደግሞ ምትኬ ታወራለች። ድንቁርን ያልከው እንጂ በመቤት ከዛ አሁን እኮ ፎቶ ዘግዝቄ ነው። አንቺ ልጅ ብላ የመጣችው አልቅሳ መጣች። እናንተ ትራስን ጥሩልኝ። እግዚአብሔርን ቤታትን እንክፈትና እና ትራስ እንዝናና በይ። ሆነ ሰው አየዋ። ትራስ ነይ ቤትሽን ክፈች። አረ ወደዛ ሄዱ። እናንተ ደግሞ አትጃጃሉ። አንሺ ፎቶ

ፕሮፋይል ያለው የሩታ ፎቶ አንቺ ሉሉ ማለት ነው፣ አይደለ? ሉሉ ማለት ነው። ስነ ስርዓት ያዘ። አንቺ ታጋረገችኝና ከዛ ረፍ። ሉሉ ጠብቂ፣ አንቺማ እሄድብሻለሁ። ሉሉ ደግሞ እኔ ቤተሰብ ተሳደበ ሲባል፣ እሱ ደግሞ ኪያ አሽቃብጣለች። ምን አይነት ሆናል። ሁለት በጎች አፋቅሌሳሞች፣ ማሮቼ እንዴት ናችሁ? እና ቆይ ከዛ ክያ ምንድን ነው መሰለሽ፣ እኔ ውድ ሁላችም አንች ፎቶ አርጎ ማለት ነው፣ እነዚህ እንትኖች ማለት ነው።

እዚህ ጋ ማለት ነው ልንገሽ፣ መጀመሪያ ሸውት ተዋጥሮ ሲባል እኔ በሌላ ነበርኩና ሸውት እየተፈለግሽ ነው ልጆችሽ እየተባለ ነው አለኝ። እንዲህ ምን ሆነው ስል ያ ደርገን ኩሽ፣ አበባ፣ የኔ ውድ፣ የኔ ማር፣ የኔ ፍቅር አማሰግናለሁ እኔ አልኩኝ። ከዚያ እኔ ገባሁልሽና፣ ፊጅ ታወራለች፣ ፊጅም ታወራለች፣ ሁሉም ታወራለች። ለማንኛውም ጆሮዬን ደነቆልኝ፣ ውርድ አልኩኝ። ከዚያ መጀመሪያ ምን አለችኝ? ሸውዬ አለችኝ።